ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ አመት ከስድስት ወር ሙሉ ለሙሉ አጠናቀን የምናስረክባቸው እንዲሁም ሬንታል ጋራንቲ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በአራት ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 225 በዩኒክ ዲዛይን ተሸላሚ በሆንበት በሳርቤት ሳይታችን ከባለ አንድ እስከ ባለ 3 መኝታ እኛው ጋር ያገኛል። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ አንድ እስከ ባለ 3 መኝታ ማግኘት ይችላል። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ ይህ አዋዜ ሰበር ነው። ትራምፕ አቋማቸውን አለዘቡ። ለዩክሬን ከምስጋና ዕለት ቀን ሐሙስ በፊት ቁርጡን ተናገሪ ያሉበትን የሰላም እቅድ የመጨረሻው አይደለም አሉ። ይህን ተከትሎም በዛሬው ዕለት ጄኔቭ ውስጥ የደህንነት ባለሥልጣኖች የተሰኙ ሹሞች ስብሰባ ይቀመጣሉ። ከትራምፕ በፊት የአውሮፓ የካናዳና የጃፓን መሪዎች የሰላም ዕቅዱ ለፍትሐዊና ዘላቂ ሰላም የሚበጁ ነጥቦች ቢኖሩትም ተጨማሪ ሥራዎች ይፈልጋል ሲሉ ተናግረው ነበረ። የድንበር ለውጦችንና የዩክሬን ጦር ቁጥር ላይ የተጣለውን ገደብ ለምሳሌነት አንስተው ነቅፈዋል። ዛሬ ከእንግሊዝ፣ ከፈረንሳይ፣ ከጀርመን፣ ከአሜሪካና ከዩክሬን የተጣጡ የደህንነት ባለሥልጣኖች ጀኔቭ ስዊዘርላንድ ውስጥ ይነጋገራሉ። ፕሬዚደንት ቮሎዲሚር ዘለንስኪ የሰላም ዕቅዱን አስመልክተው በሰጡት የቀደመ ምላሽ ዩክሬን ለሞስኮው ያደላውን የሰላም እቅድ እንድትቀበል በታሪኳ ሆኖ የማያውቅ ጫና ደርሶባታል ብለዋል። ዩክሬን ባለ 28 ነጥቡን የሰላም ዕቅዱን እንድትቀበል ትራምፕ ለዩክሬን እስከፊታችን ሐሙስ ኅዳር 18 ድረስ ቀነገደብ ሲሰጡም የራሽያው ፕሬዚደንት ቭላዲሚር ፑቲን ደግሞ እቅዱ ለሰላም እልባት መሠረት ሊሆን ይችላል ማለታቸው ተሰምቷል። እቅዱን ያቀረቡትና ዩክሬን እስከፊታችን ሐሙስ ልትቀበለው ግድን ያሉት ፕሬዚደንት ትራምፕ የሰላም እቅዳቸው የመጨረሻው ነው ወይ ተብለው በጋዜጠኞች በተጠየቁበት ጊዜ አይደለም ብለዋል። በዚህም ሆነ በዚያ መንገድ ጦርነቱን መቋጨት አለብን፣ እሱ ላይ እየሠራን ነው ሲሉ አክለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ልዩ መልእክተኛ ስቲቭዊትኮፍ በዛሬው የጄኔቭ ስብሰባ ላይ ይካፈላሉ። የእንግሊዝ ብሔራዊ ደህንነት አማካሪ ጆናታን ፖዌልም እንደዚሁም የካናዳ፣ የፊንላንድ፣ የአየርላንድ፣ የጣሊያን፣ የጃፓን፣ የኔዘርላንድ፣ የስፔን፣ የእንግሊዝ የጀርመንና የኖርዌይ መሪዎች ደቡብ አፍሪቃ ጆሃንስበርግ ውስጥ የተፈረመበት የቡድን ሃያ የጋራ መግለጫ ላይ ፈርመዋል። ሁለት የአውሮፓ ኅብረት ባለሥልጣኖችም እንደዚሁ ፈርመዋል። መግለጫው ረቂቅ ሐሳቡ ወደፊት ለሚደረጉ ተጨማሪ ሥራዎች መነሻ ይሆናል ብለን እናምናለን። አስተማማኝ ሰላም ይገኝ ዘንድ አብረን ለመሥራት ዝግጁ ነን። ድንበሮች በኃይል መለወጥ የለባቸውም በሚለው መርህ ላይ አቋማችን ግልጽ ነው ይላል። ሲያክልም እቅዱ በዩክሬን ጦር ሠራዊት ቁጥር ላይ በሚጥለው ገደብ ተቆንስረናል። ምክንያቱም ዩክሬን ነገ ለአዲስ ጥቃት ብትጋለጥ በቀላሉ ተጎጂ ያደርጋታል ብለዋል። በሰላም ዕቅድ ውስጥ የአውሮፓ ኅብረትና ኔቶን የሚመለከቱ ክፍሎች የአውሮፓ ኅብረትና የኔቶ አባላትን ፍቃድ ይፈልጋሉ ብለዋል። በቡድን ሀያ የጆሃንስበርግ ስብሰባው ላይ የተገኙት የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር ትናንት ቅዳሜ ከዩክሬኑ ዘለንስኪና ቀጥሎም ከፕሬዚደንት ዶናልድ ትራምፕ ጋር በስልክ ተነጋግረዋል። ከትራምፕ ጋር ባደረጉት የስልክ ውይይት በቡድን ሀያ የመሪዎች ጉባኤ ላይ የተሳተፉ የፈቃደኞች ጥምረት የተሰኙ የዩክሬን አጋር አገሮች ያደረጉትን ውይይት መልእክት የነገሯቸው መሆኑን የዎል ስትሪት ቃል አቀባይ ሰርኬይ ገልጸዋል። ተጣማሪዎቹ ዛሬም በጀኔቭ ጉባኤ ላይ በእቅዱ ላይ ከነሱ በተጣጡ ቡድኖች አማካኝነት ይመክሩበታል ተብለዋል። ኢሳያስ፣ ያው በዜናውን እንደሰማኸው ነው። አውሮፓውያኑ የትናንቱን ቅዳሜ ዕለት በደቡብ አፍሪካ የተካሄደውን የቡድን ሀያ የመሪዎች ጉባኤ አጋጣሚ በመጠቀም የዛ የዛ የስብሰባው የመግለጫ አካልም አድርገውታል እንደሰማኸው እና በውስጡ ይህ ዶናልድ ትራምፕ ያው የአሜሪካ ሀሳብ ተብሎ ነው የሚታወቀው እንግዲህ ያቀረቡት የሰላም ሀሳብ በውስጡ ለፍትሃዊና ዘላቂ ሰላም መሰረት የሆኑ ነገሮች አሉት። ነገር ግን በዋነኛነት ብለው እነሱ ያሰመሩበት የድንበር መለወጥንና ዩክሬን ጦር ቁጥር መገደብ ላይ ነው አጽንኦት የሰጡት አስገራሚው ነገር በዚህ የሰላም እቅድ ውስጥ በዩክሬን የሰላም ስምምነት በተቀበለች በዘጠና ቀን ውስጥ ምርጫ ይካሄድ የሚለው ላይ ምንም አስተያየት አልሰጡም ለእኔ በግል የገረመኝ ነው ምክንያቱም ይሄ በቀጥታ የዘለንስኪን የዘለንስኪን መንግስት ያው ሊያፈርስ የሚችል ነው። አሁን የዘሌንስኪ መንግስት ካለበት የሙስና ሁኔታ፣ ጦር ሜዳ ላይ እየገጠመው ካለው ሽንፈት፣ ከዚህ ጋር ተያይዞ ደግሞ ዞሮ ዞሮ በመጨረሻ በሰላም እቅድ ውስጥ ዩክሬን ልታደርጋቸው የምትገደዳቸው ኮንሴሽንስ ካሉ በተለይ የግዛት የግዛት ጉዳይ ሲታከልበት የዘለንስኪ መንግስት በምርጫ አሸናፊ ሆኖ ሊወጣ አይችልም። ይሄ የገረመኝ ጉዳይ ነው። እኔም እዚህ ላይ ልጠይቀ ያሰብኩት ጥያቄ ምንድን ነው፣ ይሄ የድርድር ሀሳብ ፕሬዚዳንት ዘለንስኪን በዚህ አጭር ጊዜ ውስጥ ምርጫ ይደረግ ሲባል ፕሬዚዳንት ዘለንስኪ ይሄንን ሀሳብ ይቀበላሉ ወይ? ከስልጣን የሚያስነሳቸው ስለሆነ ማለት ነው። እንደገና ደግሞ ደጋግመው ፕሬዚዳንት ዘለንስኪ የተናገሩት አገሬን አልሸጥም የሚል ነው። አገሬን አልሸጥም ምን ማለት ነው? እስቲ እንደ በደንብ ብታብራራው? ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከስድስት ወር ሙሉ ለሙሉ አጠናቀን የምናስረክባቸው፣ እንዲሁም ሬንታል ጋራንቲ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮር ሪልስቴት አዋርድ 225 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳርቤት ሳይታችን ከባለ ከባለ አንድ እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ አንድ እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። የሰላም እቅዱን ስትቀበል እነዚህ እነዚህ ነጥቦች አልቀበልም ብለህ ነው ወይም እቀበላለሁ ብለህ ነው? ግን አንዴ ከተቀበልከውና ከዘጠና ቀን በኋላ ምርጫ ይደረጋል የሚለውን እስከተቀበልከው ድረስ ዘለንስኪን ሊያቆሙ አይችሉም። አንዱ ነው። ሁለተኛ፣ የሰላም እቅዱ ተቀባይነት ያገኘ ማለት ቴክኒካሊ ጦርነቱ ቆመ ማለትም ነው። ስለዚህ ምርጫ መካሄድ አለበት። ዘለንስኪ ኦልሞስት አመት ሊሆናቸው ነው የተመረጡበትን የስልጣን ዘመን ከጨረሱ ማለት ነው። እና የዚህ ምክንያቱ ምርጫ የማያደርጉበት ሀገሪቱ በጦርነት ላይ ስለምትገኝ በአስቸኳይ ጊዜ የውጊያ ዝግጁነት ውስጥ ነው የምትገኘው በሚል ነው። ስለዚህ የሰላም ስምምነቱ በሁለቱም ወገኖች ተቀባይነት ካገኘ ጦርነቱ ቆሟል ማለት ነው። ስለዚህ ምርጫ መደረግ ይኖርበታል። የቀኑ ጉዳይ ነው። ዘጠና የሚለውን ቀን ነው። ይህን ጉዳይ አላነሱበትም። ምናልባት ያን ያል ኢምፖርተን ግን አሁን ትልቁ ነገር በአውሮፓውያኖች በያዙት አቋምና አሜሪካና ራሽያ በሚያራምዱት አቋም ስናየው የቱጋ እንደሚስማሙ ያስቸግራል። ለምን የአውሮፓውያኖቹ አቋም ድንበር በኃይል መለወጥ የለበትም ነው እያሉ ያሉት። በሌላ አነጋገር ሀያ በመቶ በራሽያ እጅ የሚገኘው የዩክሬን መሬት ፍትሐዊና ዘላቂ የሚባል የሰላም ስምምነት ካለ እሱ ወደ ዩክሬን መመለስ አለበት፣ እሱ ወደ ዩክሬን መመለስ አለበት። ራሽያ ደግሞ ጦሯን፣ ወታደሯን፣ ሁሉን ነገር ሰብስባ ወደ ራሷ ድንበር መሄድ አለባት ነው። ይሄ አቋማቸው ደግሞ ወደኋላ 2014 ላይ ራሽያ የተቆጣጠረችውን ክሬሚያ ልሳነ ምድርንም ለዩክሬን መመለስን የሚጠይቅ ነው። ስለዚህ ዶናልድ ትራምፕ ደግሞ አሜሪካ ደግሞ በወዲያ በኩል ነው የምታራምደው በስከዛሬው ጦርነት ራሽያ የያዘቻቸው ግዛቶች የራሽያ ናቸው፣ የራሽያ ይሄ ዲፋክቶ ነው። ራሽያ ይዛቸዋለች። መያዟ ብቻ ሳይሆን ዩክሬን ለዘላቂ ሰላም እንደ ራሽያ ምድር እንደ ራሽያ ግዛት እውቅና ሊሰጣቸው ይገባል ነው የዘለንስኪ መንግስት። እውቅና መስጠት አለበት፣ አለበለዚያ ምን ማለት ነው? በሁለቱ ሀገሮች መካከል ሰላም የለም ማለት ነው። ዩክሬን ነገና ከነገ ወዲያ አቅሟ በቻለ ጊዜ ድንበሯን ለማስለቀቅ እንድትዋጋ ዘንድ ክፍት ነው ማለት ነው። ስለዚህ አሁን ይሄን ለመዝጋት እስካሁን ራሽያ የያዘቻቸውን ግዛቶች ብቻ ሳይሆን አሁን የሰላም ዕቅድ የሚጠይቀው በራሷ በዩክሬን እጅ የሚገኘውን ቀሪውን የዶንባስ ክፍል፣ ዶነትስክ ላይ አላት ይባል፣ አሁን ደግሞ ወደ 14.5 በመቶ አውርደውታል። የዶነትስክን ግዛት ቀሪውን ክፍል እነ ክራማቶርስክና ስሎቪያንስክን ለራሽያ ማስረከብ አለባት። አሁን ይሄ ሲሆን ምስራቅ ኢየሩሳሌም ወይም ዶንባስን ወይም ዶነትስክና ሉዋንስክን ራሽያ ሙሉ በሙሉ ተቆጣጠረች ማለት ነው። የጦርነቱ የልዩ ዘመቻ ዋና ዓላማ ተሳካ ማለት ነው። በዚህ ደግሞ በዛፖሪዣና በኬርሶን ስትመጣ ኦሬዲ ራሽያ የያዘቻቸው የሁለቱንም ግዛቶች ከ80 በመቶ ነው የያዘቻቸው እነሱ በእሷ እጅ ይቀራሉ የቀረው ዩክሬን እጅ ያለው ደግሞ በዩክሬን እጅ ይሆናል። ይሄ አሁን አሜሪካ ዶናልድ ትራምፕ የቀየሩት አቋም ቢኖር ምንድን ነው? መጀመሪያ ከነበራቸው እና በራሽያ ጫና የተቀየረ ነገር ቢኖር ምንድን ነው? እሳቸው ያሉት የመጀመሪያው አሜሪካ የሰጠችው የሰላም እቅድ፣ ጦርነቱ ባለበት ይቆማል የሚለው እንደጠበቀ ነው። ነገር ግን ራሽያ የጦርነቱን ግቤን ወይ በሰላም የማይሰጠኝ ከሆነ ለምሳሌ ዛፖሪዣ ላይ የሚቀረኝን፣ ኬርሶን ላይ የሚቀረኝን፣ ዶንባስ ላይ የሚቀረኝን መዋጋት ሳያስፈልገኝ ዩክሬን የምትሰጠኝ ከሆነ ጦርነቱ ሊቆም ይችላል። ወዲያው ቀሪዎቹን የማትለቅ ከሆነ ተዋግቼ እስከማትለቅቅ ጦርነቱ አይቆብም በሚለው የራሽያ አቋም የተነሳ ነበረ ችግሩ። አሁን ከአላስካው ስምምነት በኋላ ምን አይነት አቋም አመጣች ራሽያ? ኦኬ ዶንባስን በተመለከተ ቀሪው ግዛት ትሰጠኝ ተለቃቱታ ዩክሬን፣ ዛፖሪዥያና ኬርሶን ላይ ግን ባለውበት ቆም አለው በማለት ኮምፕሮማይዝ አደረገች ማለት ነው። ዶናልድ ትራምፕ የጠየቁትን ባላችሁበት ቁሙ ነው። ኦኬ ኬርሶን ላይ ቆም አለው፣ ዛፖሪዥያ ላይ ቆም አለው። የቀሩትም የዩክሬን ግዛቶች ይሆናሉ። ሉሃንስክን ከሞላ ጎደል ከ99 በመቶ በላይ ይዘዋለች። ስለዚህ አሁን ዶነትስክ ላይ የቀረውን ግዛት ግን ዩክሬን ትልቀቅ የሚል ነው። አሁን ይሄንን ሀሳብ ይዘ የአውሮፓ ህብረትን ስታመጣው ደግሞ ቶታሊ አይገናኝም የአውሮፓውያኖቹ አቋም የእነሱ ደግሞ አንድም የሚሰጥ ለራሽያ የሚሰጥ ግዛት አይኖርም። ስለዚህ ምንድን ነው መደረግ ያለበት? እንዴት ነው ሰላም የሚመጣው? ሰላም ውይይት ነው መደረግ የሚችለው። ድርድር ለሰላሙ ውይይት መጀመሪያ ተኩስ አቁም ይደረግ ተኩስ አቁም በተኩስ አቁም ደረጃ ባሉበት ይቁሙ በሚለው ላይ ይስማማሉ ልባል፣ ባሉበት ይቁሙ። ይሄ አሳልፋ ዩክሬን የቀረውን የዶነትስ ግዛት መስጠት የሚባለው ነገር አይቀበሉም። ግን አሁን ጦር ግንባሩ ባለበት ወታደሮቻቸው ባሉበት ላይ ቆሞ ጦርነቱ በተኩስ አቁም ይገታና ከዛ በኋላ የተኩስ አቁሙ እንዳይጣስ በሚል እነዚህ 31 ሀገሮች የሚባሉ በእንግሊዝና በፈረንሳይ የሚመሩ መንግስታት የሚያዋጡት የጦር ኃይል የአየር፣ የምድር፣ የባህር ወዲያውኑ አውቶማቲካሊ ተኩስ አቆምን ተከትሎ ዩክሬን ይገባና የዩክሬንን የየብስ፣ የባህርና የአየር ክልል ማስጠበቅ ይጀምራል። ተኩስ አቆሙ እንዳይጣስ ማለት ነው። በሌላ አነጋገር ከዛ በኋላ አንዴ ዋንስ ተኩስ አቆም ከተደረገ በኋላ ራሽያ ተኩሱ አቆሙን ጥሳ ሌላ ጦርነት እንዳትጀምር አጋጅ ኃይል በመሆን ይሰማራል ማለት ነው። አሁን ራሽያ ከዛ በኋላ ጦርነት ልክፈት ብትል ውጊያው የሚሆነው ይሄ የ31 ሀገሮች ጥምረት የተባለ ኢሰንሺያሊ የኔቶ የአውሮፓ አባላት ናቸው። ስለዚህ አሁን ጦርነቱ ወደ ማን ይለወጣል? ወደ አውሮፓና ወደ ራሽያ ጦርነት ይለወጣል ማለት ነው። ስለዚህ ይሄንን ጦርነት፣ እንዲህ አይነት ጦርነት ደግሞ አይታስብም። እንዲህ አይነት ጦርነት ካለ የዓለም ጦርነት ነው የሚሆነው። ስለዚህ ምን ይሆናል ማለት ነው፣ ልክ እንደ በርሊን ግንብ ማለት ነው። በቀዝቃዛው ጦርነት እንደነበረው የሁለቱ አገሮች የጦር ግንባርን ተከትሎ ምንም እንቅስቃሴ የማይደረግበት ሁለቱም ተፈራርተው የሚቀጥሉበት ይሆናል ማለት ነው። ከዛ ግንብ ባሻገር ራሽያ ከዩክሬን ጋር በምታደርገው ድርድር ምንም ማሳመኛ ነጥብ አይኖራትም ማለት ነው። የኔቶ አባልነት ሽቅር አንዱንም ሀሳብ ማስፈጸም አይቻልም። ምክንያቱም ዩክሬንን በመጀመሪያ ግዛቱን ለቀሽ ውጪ፣ በኔቶ ጉዳይ ላይ ለመነጋገር አባሉናሉን መጀመሪያ ከግዛቱ ለቀሽ ውጪ የሚል ነገር ልታስቀምጥ ትችላለች። አንድ ይሄ ግንብ ከተገደገደ በኋላ ማለት ነው። አያ አሁን ይሄ ወደድንም ጠላንም የሚፈለገውን ሰላም አያመጣም። ይሄን ጦርነት አያቆመውም። አያ ይሄን ጦርነት ምክንያቱም ይሄን እያየች ራሽያ ልትፈራረም አትችልም። ውጊያውን ከመቀጠል በስተቀር። ስለዚህ ይህን ጦርነት ለማቆም የሚችሉት ዶናልድ ትራምፕ ወይም አሜሪካ ብቻ ናት የሚባለው ለዚህ ነው። አሁን ደግሞ አሜሪካ ይህን ጦርነት ለማቆም እነዚህን ሀሳቦች ስታመጣ ዩክሬንና የአውሮፓ ሕብረት አቋማቸው አንድ ሆኗል። ዩክሬን በተናጠል ዩክሬን ራሷ እንደ ሀገር ሆና ምክንያቱም ይሄ ጦርነት በቀጠለ ቁጥር ሞር ግዛት የምታጣው ሞር ዜጎች የሚሞቱባት ዩክሬን ናት። ስለዚህ አሁን ዩክሬን ከራሷ ጥቅም አንጻር ገምገማ አንድ አቋም ላይ እንዳትወስድ የዘለንስኪና የዩክሬን መንግስትና የአውሮፓ ህብረት አቋም አንድ ሆኗል ስለዚህ ዶናልድ ትራምፕ ምንም ሀሳብ ቢያቀርቡ የአውሮፓ ህብረት ያልተቀበለውን ሀሳብ የአውሮፓ ያልተቀበለውን ሀሳብ በዋናነት በማፍረስ ደረጃ ማኑ ትልቁ ሚና የሚጫወተው ማለት ነው እነ ፈረንሳይ እነ እንግሊዝ እነ ጀርመን ዩክሬን ይዘው ማለት ነው ግን አለም ያስኬሄዳሉ ወይ አሁን ለምሳሌ ከመጀመሪያ ጊዜ ጀምሮ አውሮፓውያን ሀሳባቸውን አልቀየሩም። ሩሲያ ደግሞ ከመጀመሪያ ጀምሮ ጥያቄዋን ለማስፈጸም ወደፊት እየሄደች ነው ያለችው። በአውሮፓውያንና በሩሲያ መካከል ያለው የሀሳብ ልዩነት እጅግ በጣም ከፍተኛ ነው። ይሄንን ወደ መሬት ማውረድ ይቻላል ወይ? ይሄ ሁሉ ደም የተከፈለበት፣ ይሄ ሁሉ ሰው ያለቀበት፣ ይሄ ሁሉ ሀብት የፈሰሰበት ጦርነት አላማና ግቡን ለሩሲያዎች አይስትም ወይ ከአውሮፓውያኖች ፍላጎት አንፃር ስናየው? ምን አይነት የንግድ ሱቅ ይፈልጋሉ ለወርቅ ቤት ለቡቲክ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ አመት ከስድስት ወር ሙሉ ለሙሉ አጠናቀን የምናስረክባቸው እንዲሁም ሬንታል ጋራንቲ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በአራት ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮር ሪልስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ አንድ እስከ ባለ 3 መኝታ እኛው ጋር ያገኛል። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ አንድ እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። በመጨረሻ ዶናልድ ትራምፕ ኦኬ ብለው ይሄንን ጉዳይ ስራ ያውጣችሁ ብለው አሜሪካንን አሜሪካ ታላቅ እናደርጋለን በሚለው እሳቤ ውስጥ ሆነው አሜሪካ ራሷን ከዚህ ጉዳይ ብታገል መጨረሻ ላይ ሊሆን የሚችለው ይሄ ነው። አሜሪካ ወይ ራሷን ማግለል ያለባት፣ ወይም ደግሞ በጆ ባይደን መልክ ከአውሮፓ ጋር ነው መቆም ያለባት፣ ወይም ደግሞ አውሮፓን እና ዩክሬንን ተቃውማ ከራሽያ ጎን ነው መቆም ያለባት። እነዚህ ሶስቱን ስታይ አሜሪካ እጇን መሰብሰብ ነው የሚያስኬዳት፣ ፊቷን አዙራ መቀጠል ነው የሚያዋጣት ካልን ምንድን ነው የሚሆነው? ይሄ ስጋ መፍጫ የተባለ ፍልሚያ ይቀጥላል ማለት ነው። አውሮፓያኖቹ ካፒታላይዝ የሚያደርጉት ምኑ ላይ ነው? ማነው? ራሽያ በተጫነባት ማዕቀብ፣ በተጫነባት የተለያየ ኢኮኖሚ ጫና በመሳሰሉ በዚህ ውስጥ ሆና ውጊያውን በቀጠለች ቁጥር ኢኮኖሚዋ እየተሰባበረ መቀጠል የማስኪልበት ደረጃ ትደርሳለች። እነሱ በዛ ግንባር ፈጥረው በየጊዜው መሳሪያ እየሰሩ በሚል ነው አሳስባቸው፣ በማራቶን ፍልሚያ ማለት ነው። ራሽያ ደግሞ በዚህ በማራቶን ፍልሚያ የምፈልገውን አጠቃላይ ሊይዝ ይችላሉ የሚለው አንድ ዓመት ይሁን ሁለት ዓመት ይሁን ሊቀጥል ይችላል ማለት ነው። ሰው በዚህ ሂደት ውስጥ ተጨማሪ ሚሊዮኖች ይሞታሉ፣ ሌሎች በቢሊዮን ዶላሮች የሚቆጠር ንብረት ይጠፋል። እንደዚህ እያለ እስኪዝሉ ማለት ነው ነው የሚሉት ወይም ደግሞ አውሮፓያኖቹ እንዳስቀመጡት የጀርመኑ መከላከያ ሚኒስትር ራሽያ ነገ ነው የምትወረን ብለው ነው ያስቀመጡት። አንዳንዶቹ አምስት ዓመት አድርቀውታል። የዋ ሊደር እንጂ ራሽያ ተወረናለች በሚል አስተሳሰብ ላይ ተመርኩዘው ስለሚሰሩ ለዋነኛው ውጊያ እየተዘጋጁ ስለሚሆን ሂደቱ ወደ ባሰ ጦርነት በቃ በይፋ ከዩክሬን በተሻገረ ወደ አውሮፓና ራሽያ ፍልሚያ የሚሄድበት ሁኔታ ነው የሚመጣው። ስለዚህ በዚህ በኩል የሚታይ ምንም የሰላም ተስፋ የለም። አሁን የዶናልድ ትራምፕ የሰላም ሀሳብ ምን ይላል? ራሽያ ለዩክሬን አስተማማኝ የደህንነት ዋስትና እሰጣለሁ ይላል። ልብ አድርግ። አሜሪካና ኃላፊነት ወስዳለች፣ እንደውም በጣም ሰፊ የሆነ እሰጣለሁ ብላለች። ነገር ግን ራሽያ የጎረቤት አገሮችን እንደማትወር በዚህ ውስጥ ቃል ትገባለች ይላል። ኔቶም እንደማይስፋፋ ኔቶም ከዚህ በኋላ ወደ የትኛውም ሀገር አይስፋፋም። ማለት ወደ ጆርጂያ አይስፋፋም፣ ወደ እነዚህ ከዚያ ብዙ ሀገሮች አሉ፣ የድሮ የራሽያ ሪፐብሊኮች ወደ እነሱ አይስፋፋም፣ ራሽያም አንድም የጎረቤት ሀገር አትወርም የሚል አለው። ይሄ የእነሱ ነገ ራሽያ ተወረናለች የሚል አውቀውም ይሆን አጥንተው የያዙትን አቋም ለሚያራምዱት ስጋት ምላሽ ነው ይሄ። ስለዚህ ይሄ ጦርነት እንዴት ነው የሚቆመው ብለህ ስትል፣ ሊያቆመው የሚችለው ሰው አሜሪካና የአሜሪካ ዶናልድ ትራምፕ ናቸው። ሌላስ ለውጥ ሊመጣ ይችላሉ ካልክ፣ የዩክሬን ዳይናሚክስ መቀየር አለበት። ዩክሬን ውስጥ ራሽያ ውስጥ እና እነዚህ አውሮፓ ሀገሮች ውስጥ በህዝብ በኩል አሁን ለምሳሌ ይሄ ጦርነት እየቆየ ሲሄድ ንቅናቄዎች መፈጠራቸው አይቀርም። ገብተዋል ምክንያቱም የዋ ሊደር እንጂ የጦርነቱ ሳለባ የሆነ የሚሄደውም ራሱ አውሮፓም ነው። እና ዩክሬን ውስጥም ይህን ጦርነት እስከ መቼ እንቀጥላለን? እስከ መቼ እንሞታለን? እስከ መቼ ይሄ ቅድ መጨረሻው ምንድን ነው? የሚል የራሱ የህዝብ ንቅናቄ ይሄንን የሚቀይር ሙቭመንት ተፈጥሮ ያለው መንግስትም ላይ ጫና የሚፈጥር ንቅናቄ እስካልተፈጠረ ድረስ አውሮፓያኖችም ጋር እንደዚሁ ራሽያም ጋር እንደዚሁ የሚቀጥለው ይሄ ፖሊሲ ነው ማለት ነው። ይሄ ስጋ መፍጨት የሚሉት እና ኦልሞስት የቀዝቃዛው ጦርነት የአውሮፓና ይሄ የራሽያ አሁን ራሽያ አውሮፓ ሩሶፎቢያ ነው እንደሚያደርጋቸው፣ በዚህ ደረጃ ነው የሚቀጥለው። ይሄም መጨረሻ ላይ መዝጊያው የበለጠ ጦርነት ሊሆን ይችላል። ይሄ ጦርነት መቼ እንደሚቆም መተንበይ አይቻልም። ስለዚህ ይህን ጦርነት ለማቆም የምትችለው አሜሪካ ናት። አሜሪካ ምክንያቱም ሁሉም ይፈልጓታል። አሜሪካንን ራሺያ ትፈልጋለች፣ አሜሪካንን የአውሮፓ ህብረት ይፈልጋል፣ አሜሪካንን ዩክሬን ትፈልጋለች። ራሺያ ራሷን ፊቷን አዙራ መቀጠል ትችላለች፣ አለበለዛ ደግሞ ከአውሮፓ ህብረትና ከዩክሬን ጎን ልትቆም ትችላለች። አለበለዛ ደግሞ በሚገርም ሁኔታ ከራሺያ ጋር ያላትን ግንኙነት በማሻሻል የፖለቲካ ግንኙነቷን በማሻሻል ሁለቱ ሀገሮች እንደ ሀገር ያላቸውን የፖለቲካ የኢኮኖሚ ግንኙነት ማካሄድ ትችላለች። በበኩል የጣለችውን ማዕቀብ ሁሉ ራሽያ ላይ ማንሳት ትችላለች። ይሄ ሁኔታ ከተፈጠረ ራሽያ ይሄን ጦርነት በጣም በቀላሉ በቂ ሪሶርስ እጇ ላይ አድርጋ በአንድ ጀንበር ኪየቭ ልትገባ ትችላለች። አለበለዚያ ደግሞ ሊሆን የሚችለው በራሳቸው በዩክሬንና በራሽያ ውስጥ እንዲሁም በአውሮፓ ውስጥ የመንግስታቶቻቸውን አቋም እንደገና በሌላ መልክ ሊያስይዙ የሚችሉ የንቅናቄዎች ናቸው ሊበይኑት የሚችሉት እና ያለው በዚህ ሁኔታ ነው። በግልጽ እንደሚታየው የአውሮፓ አቋምና የማነው የራሽያ እና የአሜሪካ በፍጹም ሊታረቅ አይችልም። በጣም የሚገርም ይሄ ራሽያ እና አሜሪካ ያረቀቁት ነው የሚባለው የሰላም እቅድ አንድ ፖይንት ላይ ምን መሰለህ፣ ከ28 ነጦቹ አንዱ ይሄ የፍቃደኞች ጥምር የሚባል አገራት እንደዚህ 31 አገራት የሚባሉት የተኩስ አቁም ቢደረግ ፈጥነን ዩክሬን በመግባት የምድር የአየር የባህር ዳር ድንበር እናስጠብቃል ማስጠበቅ እንጀምራለን የተኩስ አቁሙ እንዳይጣስ መጋረጃ እንሆናለን የሚሉት ኃይሎች አገር አንድ ወታደር ዩክሬንን አይረግጥም ይላል። ይሄ ራሺያ የማትደራደርበት የመጨረሻ ነጥዋ መሆኑን አሜሪካን በማመን ያቀረቡት ነው። ልባርግ አሁን ስታርመር የሚሉት ምንድን ነው እንትን ሄደው ማለት ነው፣ ትናንት ጆሃንስበርግ ሄደው የሰላሳ አንድ ሀገሮች ጥምረት የሆኑ መሪዎች ውይይት አድርገው አቋም ወስደዋል። ያንን አቋም ለዶናልድ ትራምፕ በስልክ ነግረዋቸዋል። እና አሁንም በዛሬ ስብሰባ ላይ እነሱ ይወያያሉ። እና መፍትሄ ያደረጉት የሞኝ ለቅሶ መልሶ መልሶ እንደሚባለው ተኩስ አቁም ተደርጎ በዚህ መንገድ የሰላሳ አንዱ ጥምር ሀገራት የምንድነው የተኩስ ማስከበር ስራ ይሰራሉ የሚል ሀሳብ ይዘው ነው የቀረቡት። እና ዜናውን መከታተል ነው። እና ከዚህ አንጻር ፕሬዚደንት ዶናልድ ትራምፕ ራሳቸውም ለመነሻ የመጨረሻው አይደለም መነጋገር እንችላለን በዚህ ላይ ብለዋል። ምናልባት አንዳንድ ማስተካከያዎች ይደረጋል በሚል ሊሆን ይችላል። ዞሮ ዞሮ ግን ዛሬ እሁድ ላይ አድማጮች ታዲያ እንደ ምንን እንበል ካሉ ዶናልድ ትራምፕ እስከ ምስጋና ቀን ሐሙስ ቁርጥ ያለ ምላሽ ሲሰጠኝ የሚለው ቀነ ገደባቸው ሌላ የአመቱ ኩምክና ሆኖ ነው የሚታየው። ዶናልድ ትራምፕ ከሩሲያ ዶናልድ ትራምፕ ከአውሮፓ ጎን፣ አሜሪካ ከማንም ጎን ባትቆምና ራሷን ከዚህ ውስጥ ብታገል አውሮፓ ይችላሉ። ከሩሲያ ጋር ብቻውን መዋጋት ይችላል፣ አይችልም ከሚለው ጥያቄ ባሻገር ጦርነቱ እንዲቀጥል ያደርገዋል በሚለው በነስማ መሻላል ኢቨንቹዋሊ እነዚህ ኃይሎች ለውጊያ የሚፈላለጉ ናቸው። ቅድም እንዳልነው በጣም በከፍተኛ ደረጃ ያስቀመጡት በሚቀጥሉት አምስት ዓመት ስድስት ዓመት አንዳንዶቹ አስርም የሚሉ አሉ ራሽያ ትወረናለች ነው። ስለዚህ ጀርመንም ራሽያ የህልና ስጋት ናት ብላ አቋም ወስዳለች። እንግሊዝ ባለፈው አይታል ሁለተኛ የባህር ክልሌን ጥሶ ቢገባ ወታደራዊ እርምጃ ወስዳለሁ ብላለች፣ በአንድ የራሽያ ስለላ መርከብ ላይ እነዚህ ናቸው። በነገራችን ላይ በቁም ነገር ተነጋግረው ብዙ ውጣ ውረት ተደርጎ አይደለም ጦርነት የሚጀምረው ጦርነትን የሚጀምሩ ጥቃቅን እርምጃዎች ናቸው። ይሄ ውጥረት እንዳለ ነው። ፈረንሳይ ብዙ ጊዜ እንደምንሰማ ወታደር መላክ አለበት ብላ የምታምን ሀገር ነች። ገብተን መዋጋት አለብን የሚል ነው ማክሮን። እነዚህ ነገሮች ይዘ የዩክሬንና የራሲያ ጦርነት በዚህ ሁኔታ ሌላ አንድ ዓመት አንድ ዓመት ተኩል የሚቀጥል ከሆነ ዩክሬን ብቻዋን የምትጋፉው አይደለም። አውሮፓያኖችና ራስያ ይፋ ውጊያ ውስጥ ሊገቡ ይችላሉ። ይሄ ምን ማለት ሊሆን እንደሚችል ከወዲሁ መናገር ያስቸግራል። ስለዚህ ይሄንን ጦርነት ማንም ሰው ለማስቆም የሚችል አንድ ኃይል ተገኝቷል አሁን ያ ኃይል ዶናልድ ትራምፕ ናቸው። እንግዲህ በዚህም አሉ በዛ አንዴ እየጠበቁ አንዴ እየላሉ ቢያንስ እንደዚህ እንደ ጋዛው ጦርነት አይነት ማቆሚያ ያበጁለታል ተብሎ ተስፋ ይደረጋል። ሌላውን ደግሞ በዘገባ እንመለስበታለን። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከስድስት ወር ሙሉ ለሙሉ አጠናቀን የምናስረክባቸው እንዲሁም ሬንታል ጋራንቲ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በአራት ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳርቤት ሳይታችን ከባለ አንድ እስከ ባለ ሶስት መኝታ እኛው ጋር ያገኛል። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ አንድ እስከ ባለ ሶስት መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ